ቤት በታች የገቡ ተጠራው ልቤ ተነሳ ደርሷል የአላህ ቀጠሮ፣ የእኛስ ቀጠሮ መች ይሁን? አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድ የተከበራችሁ ተመልካቾች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁል ሰላም ነው አልሐምዱሊላህ። ዛሬ እንግዲህ ወንድማችን መሐመድ ማረፉንም ሁላችን የምናውቃለን። አላህ የጀነት ሙሽራ ያድርገው። አላህ ቀብሩን ኑር ያደርግለት

በጀነት አልፈርዶስ አላህ ስብሐነሁ ወተዓላ ይወፍቀው። ሁላችንም ልባችን ተሰብሯል። ያው ዛሬ ያየናቸው ሰዎችን ነገ አናያቸውም፣ ትላንት ያየናቸው ሰዎችን ዛሬ አናያቸውም። ምክንያቱም ሞት ሀቅ ስለሆነ የሞት ቀጠሮ የለውም ቤተኛው ሰዓት ሞታችን መች እንደሆነ በምን ሁኔታ እንደሆነ አይታወቅም። ይህ ወንድማችን እንደምታውቁት?

የነቢዩ አለ ሰላት ወሰላም ሀገር የነቢዩን ቀብር ሲናፈቅ የነበረ ወንድማችን እንዲሁም እንዳሰበውም እንደናፈቀውም ደግሞ ሂዶ ዘይሮ ሀገሩ ገብቶ ደግሞ ድንገተኛ ህመም ገጠመውና ወደ አኬራ ሄደ፣ ከአላህ ሱብሃነሁ ወተዓላ ተገናኘ። እኛስ ምን ላይ ነው ያለነው? እኛ ምን እየሰራን ነው? ማሻአላህ እሱስ ሀፊዝ ነው። ብዙ ስራዎችን ብንመለከት ነቢዩ አለ ሰላት ወሰላምን እያወደሰ ነው የምናየው

የእኛስ ተራመች ይሁን? እኛስ በምን ሁኔታ ይሁን ከአላህ ስብሃነ ወተዓላ የምንገናኘው ምን እየሰራን አላህ ስብሃነ ወተዓላ የእኛንም ካትማችንን ያሳምርልን። እና አሁን ልባችን እንዳዘነ ልባችን እንደተሰበረ ለወንድማችን መሐመድ ለሀፊዙ

ለሱ ሁላችንም እንዳዘንን ሁሉ የየቲም ልጆች ጥሏቸው የሄደው የየቲም ልጆችን እናግዛቸው። የየቲም ልጆች ናቸው። የየቲም ልጅ ያገዘ የዳበሰ ምን ያህል አጅር እንዳለው ሁላችንም የምናውቀው ነው። ስለዚህ እዚህ ጋር በተቀመጣላችሁ አካውንት በባለቤቱ ነጃት አብድል መናን ጠሀ በባለቤቱ ስም የቻላችሁትን እንድታግዙ የቻልነውን እናግዝ። ትልቁን አጅር የምናገኘው ይሄንን ስናግዝ ነው።

ይህንን ስናደርግ ነው። እሱ ትቷቸው ወደ አኼራ ሄደዋልና እኛ ደግሞ በቻል ነው እናግዛቸው። እንዲሁም ደግሞ እዳ እንዳለበትም ፌስቡክ ላይ ቴክስት አስቀምጦ ነበረ። ከአዱኒያ ላይ የሚከብደው ነገር ቢኖር እንደ የሰው እዳ የሚከብድ ነገር የለም ብሎ ቴክስት ላይ አስቀምጦ ነበርና ያው ያለበት እዳ እንግዲህ ቤተሰቦቹ ያውቃሉ። በጣም ከባድ ነው። እውነት ነው፣ የሰው እዳ በጣም ከባድ ነው ለሚያስጨንቃቸው ሰዎች

ግን ብዙ ማያስጨንቃቸው ሰዎች አሉ፣ የሰው ዕዳ እና። አላህ ሱብሃነሁ ወተዓላ ጀኔታል ፍርዶስ እንዲወፍቀው ሁላችሁም ዱዓ አድርጉ። ግን ደግሞ ይሄንን እያያችሁ ምን ተሰማችሁ? ለነብስያችሁ፣ ከነብስያችሁ ጋር ምን አወራችሁ? ትላንት ያያችሁ ሰው። ብዙ ሰዎችን በዙሪያችን ቀብረናል። ብዙ ሰዎችን አሁንም ወደፊትም እንቀብራለን ወይ እኛ እንቀበራለን። ይህ ያለ ሀቅ ነው። ግን ደግሞ ሞት ሁሉም ሲመጣ አዲስ ይሆንብናል፣ አደለ?

ሞት በኛ ላይ ሀቅ ሆኖ እንዳለ የሆነ ሰው ሲሞት በቃ በጣም ነው የምናዝነው ግን ደግሞ ትንሽ ቆይተ እንረሰዋለን ቀኑን ነው በቃ በጣም የምናዝነው በጣም በቃ ከውስጣችን ማይጠፋው ግን ነገ ደግሞ እንረሰዋለን ልክ እንደ ሞተ ደግሞ ስሙ ተቀይሮ ጀናዛ ተብሎ ይጠራል እና እኛ የሰው ልጆች ማለት እንደዚህ ነው ረሽነን እንረሳለን

ይሁን ያው የሰው ልጅ ይፈጠራል፣ ይሞታል። አላህ ሱብሃነሁ ወተዓላ ያለው ያስቀመጠው ነገር ነው። እኛ ላይ ሀቅ ነው ሞት። ስለዚህ አሁን ደግሞ ያንን ነገር ስለምንረሳ ይህንን ወንድማችን ልጆቹን ደግሞ በቻልነው መጠን እናግዛቸው፣ የቻልነውን እናደርግ። ልጆቹ ኃላፊነት እኛ ላይ ተጥሏል። ምክንያቱም የቲም ልጆች ናቸው። የቲም ልጆችን ማሳደግ መዘየር፣ መዳበስ ምን

አጅር እንዳለው ሁላችንም የምናውቀው ነው። አላህ ሱብሐነሁ ወተዓላ እነሱንም ያሳድጋቸው፣ ለሱም ጀነተል ፍርዶስ አላህ የወፍቀው፣ ከደጋግ ባሪያዎቹ ጎን አላህ ያደርገው። ከነቢያችን ሶለላሁ ዐለይሂ ወሰለም ጎረቤት አላህ ያደርገው። ከሚወዳቸው ሲያወድሳቸው የቆየው እሳቸውን ከሚናፍቃቸው ነበሩና አላህ ከነሱ ጎረቤት ያደርገው። ለሸፊአ

የሚሆንለት አላህ ያደርገው። እና ውዶችዬ የቻለውን እናድርግለት ለማለት ነው። ሌላኛው ደግሞ ይህንን ቪዲዮ የቀብሩን ቪዲዮ ወደ እናንተ ያመጣሁት ትልቁ አላማ ምንድን ነው? እኛ ያለንበትን ሁኔታ ራሳችንን እንድንፈትሽ ነው። ሁላችንም ሞት እንቀምሳለን። ሁላችንም ቀጠሮ የሌለውን ሞት እየጠበቅን እንገኛለን። ስለዚህ እኛ በምን ሁኔታ ነው ያለነው? በምን ሁኔታ ላይ ሆነን ነው ከአላህ ጋር የምንገናኘው? የአላህን ፊት የምናየው? አማመላህ የምንቆመው

ምን ምን አይነት ሁኔታ ላይ ሆነን ነው? ምንስ እየሰራን ነው? በተለይ ደግሞ ሶሻል ሚዲያ የምንጠቀም ሰዎች ሶሻል ሚዲያ ፎቶችንን እንዲሁም ቪዲዮችንን የምናስቀምጥ ሰዎች የሞትን ለት ልክ እንደዚህ ነው ቪዲዮ ፎቶ የሚዘዋወረው።

በዛ ሰዓት ላይ ደግሞ የእኛ ካይር ስራ ስናደርገ የነበረው ስራ ምንድን ነው? ምን እያደረግን ነበረ? በዛ ከሞትን እኛ ቪዲዮችን መቼ ማትፉልን አንልም። ማህበራዊ ሚዲያ ላይ የተለቀቀ ነገር እናንተ ብታጠፉት ሌሎች ሰዎች አያጠፉትም። ስለዚህ የእኛ ፎቶ የእኛ ቪዲዮ ምንን የሚያስተምር ነው? እኛ ከሞትን ለእኛ ጠቃሚ ነገር የሚሆነው ሀፊዝ የሆኑትማ ቁርኣን እየቀሩ እንደዚህ

አላህን ታላቅነትን እያወሩ እሱን እያወደሱ እንዲሁም ነቢያችንን አለይሂ ሰላቱ ወሰላም እያወደሱ ወደ አኪራ ሂደው ለትውልዱ የሚጠቅም አሻራን አስቀምጠዋል። እኛስ

እናንተስ ምንድን ነው አሻራችን? ምንድን ያደረግ ነው? እየጨፈርን ቆይተን እንግዲህ ሞተን ከሞትን በኋላ እከሌ ሞተ ተብሎ እየጨፈርን የነበረበትን ቪዲዮ ፎቶ ሼር ሲደረግ ምን ያህል ነው የሚያሳምመውና ሁለተኛ ሞት ነው። እንደኔ አመለካከት እንደዛ የምጨፍሩ ሰዎች፣ የተለያየ ነገር መጥፎ ነገር ስትሰሩ የቆያችሁ ሰዎች፣ የሞታችሁ ዕለት ያ ቪዲዮ ሲዘዋወርባችሁ፣ እንደኔ አመለካከት ወላሂ ላዚም ሁለተኛ ሞት ነው።

እና ደግሞ ከይር ስራ አድርገው ጥሩ አሻራ አስቀምጠው ደግሞ እቺን ምድር የተሻገሩ ሰዎች ደግሞ ለነሱ ደግሞ ቪዲዮን እስካያችሁ ትምህርታቸውን እስከተጠቀማችሁ ድረስ አጅሩን ያገኛሉ። ስለዚህ ካለንበት መጥፎ ስራ ወተን መልካም ስራ እንስራ ለማለት ነው ውዶቼ። ነፍስያችን በአላህ እጅ ናት። ምን ሞት ደግሞ ቀጠሮ የለውም። ሞት ደግሞ በኛ ላይ ሀቅ ነው። አላህ ቀጠሮ ሳይዘልን

በተኛው ሰዓት ሳይነግረን እሱ ራሱ በራሱ ሰዓት እንግዲህ እሱ ብቻ የሚያውቃት ሞታለችብን። እኛ ላይ ግን የተሰወረች መቼ እንደምንሞት፣ በምን ሰዓት እንደምንሞት፣ ምን አይነት ሁኔታ ላይ ሆነን ከአላህ ጋር እንደምንገናኝ የምናውቀው ታሪክ የለም። ስለዚህ ወደ አላህ እንመለስ።

ነፍስያችንን ቀብርን እናስታውሳት፣ ነፍስያችንን ከመጥፎ ነገር ጎትተን እናውጣት ለማለት ነው። ውድ ቤተሰቦቼ ይህንን ቪዲዮ ሼር አድርጉልኝ። አመሰግናለሁ ስለተከታተላችሁኝ። የዛሬ ቪዲዮ ይህን ይመስል ነበረ። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ ብያላችሁበት ሰላም ሁኑልኝ። ወሰላሙ አሌይኩም ወራህመቱላሁ ወበረካቱ።